ጤና ይስጥልኝ፣ የተከበራችሁ ተመልካቾቻችን። አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራም ለመላ የክርስትና እምነት ተከታዮች እንኳን ለትንሣኤ ደረሳችሁ እንላለን። ዛሬ በዓሉን እንግዲህ እንዲህ ቀደም ሲል እንደተመለከታችሁን ከበገና ደርዳሪ ሴቶች ጋር ውሎዬን አደርጋለሁ ማለት ነው። ወደ እናንተ እናደርስላችኋለን። በድጋሚ መልካም በዓል እናመሰግናለን። ዝማሬ መላእክትን ያሰማልን። በድጋሚ እንኳን አደረሳችሁ እላለሁ። በጣም ደስ ይላል፣ የእውነት ይመስጣልና እንደው፣ እስቲ ይህን በገና ለመማር ፍላጎቱ እንዴት አደረባችሁ የሚላል ጥያቄ ላንሳ። እሺ፣ ይህን እድል ስለሰጣችሁኝ እግዚአብሔር ይስጥልኝ። እኔ ሲስተር ሸዋዬ ይባላለሁ። የምሰራውን በፈለገ ህይወት አጠቃላይ ስፔሻላይዝ ሆስፒታል በነርስነት ሙያ ላይ እያገለገልኩ እገኛለሁ እና እኔ ወደ በገና የገባሁት ከልጅነቴም የዜማ መሳሪያዎችን መማር በጣም ፈልግ ነበረ ፍላጎቱ ነበረኝ። እና እንደዛ እያለው እዚህ በባህር ዳር ላይ ብዙም ቦታ አይገኙም ነበረ የበገና ትምህርት ቤቶች በብዛት አይገኙም ነበር። እና ያንን ውስጤ በፍላጎቱ እያለ ቆይቼ አሁን ዲያቆን እዚህ መከፈቱን ሰምቼ መክፈቱን ሰምቼ ከሰዎች ነው የሰማሁት፣ ሰምቼ መጥቼ ተመዘገብኩኝና ታካሚዎችሽን በበገና እንትን ታያቸዋለሽ። ያው በገና ለብዙ ነገር ያገለግላል። አንደኛው ከእግዚአብሔርም ጋር መገናኛ ነው፣ ጸሎት የምናደርስበት ነው፣ እግዚአብሔርም የምናመሰግንበት ነው። ውስጣችንም ክፉ ነገር ሲገጥመን፣ ሀዘን ሲገጥመን ከዛ ሀዘን የምንወጣበት ነው። አንድ ሰው በገና ሲደረድር ውስጡ በጣም ሰላም ይሰማዋል። እግዚአብሔርም ማሰብ ይጀምራል። ፈሪሃ እግዚአብሔር ያድርበታል በውስጡ እና ለተለያዩ በሽታዎችም ፈውስን ያገኛል። ለምሳሌ የአእምሮ ጭንቀት የገጠመው ሰው መዝሙር ቢያዳምጥ በበገና የተደረደሩ መዝሙሮችን ቢያዳምጥ፣ ቢዘምር ከዛ ከህመሙ በቀላሉ ሊፈወስ ይችላል። አንቺ አልጀመርሽም? ለምሳሌ ታካሚዎች ላይ እንዱ በገናሽን ወስድሽ ደርድረሽላቸው እሱን፣ አሁን ለጊዜው ያን ላይ አላደረግኩኝም። ያው እንደዚህ አይነት ቦታዎች ላይ የእምነት ነገር ማድረግ ትንሽ ይከብዳል። የተለያየ እምነት ተከታይ ስለሚመጣ እንዲህ አይነት ከእምነት ጋር የተያዙ ነገሮችን ማድረግ ከባድ ነው ግን እንደው ቀረብ የሚል ሰው ቢመጣ እንዲህ አይነት ምክር ልሰጥ እችላለሁ እንጂ ወስጄ በገናው እዛ ደርድሬ እስካሁን አላደረግኩም። ስለማይፈቀሳለሁ ወይ እንግዲህ የእናንተ የስራ ሁኔታ ያው እንደሚታወቀው በዓላትንም ከማይጠብቅ ውስጥ ነው። በነገራችን ላይ ትንሳኤን አዲስ አመት የሚሆን ያው መቼም ተረኛ ከተሆነ ይገባል። አለ ሲስተር አዎ፣ የኛ ሙያ ትንሽ ከበድ ይላል። የስራ ጫናም አለው፣ ብዙ ጊዜም ይጠይቃል ያው ጠዋት ሁለት ተኩል ገብተን እስከ አስራ አንድ ተኩል መውጣት የለም በመሀልም እረፍት የለም የሻይ ሰዓት የሚባል የለም ያው ለምሳ ካረፍን ነው እንጂ እና ታካሚውም ቁጥር ከጊዜ ጊዜ ይጨምራል ያም ሲሆን ምንም ጊዜ የለንም እንደ እውነቱ ከሆነ ጊዜ የለንም በዛም ከዛም በተጨማሪ ደግሞ የቤተሰብ ሀላፊነት አለ እኔ ሶስት ልጆች አሉኝ የቤተሰብ ሀላፊነት አለ ያንንም ጎን ጎን በማድረግ ነው እንግዲህ አንድ ሰው ከውስጡ ፍላጎት ካለው እግዚአብሔርን በበገና አገለግለዋለሁ እግዚአብሔርን በበገና ዘምርለታለሁ ብሎ ያሰበ ሰው ያለውን ሰዓት አጣባው መማር ይችላል እንደኔ። እንጂ የስራው ጫና ብዙ ነው። ስራ ቦታ ላይ አለ፣ ሶሻል ላይፍ አለ ቤት ውስጥ ደግሞ ሲመጣ የቤተሰብ ኃላፊ እንደመሆን መጠን ቤት ውስጥ እኔ የሚጠብቁ ስራዎች አሉ፣ የተለያዩ ስራዎች ያንን ሰርቼ በአካባቢ ያለ ማንኛውም እንደ እድር የመሳሰለ ነገር አለ። ያው ሰው ሲኖር ትዳር ይዞ ሲኖር ብዙ ነገሮች አሉ። ያ ያንንም እንግዲህ ጎን ለጎን እያስኩኝ ባለኝ ሰዓት እያጣበብኩኝ አዳር ስሆን ግማሽ ቀን ሰርቼ ግማሽ ቀን እረፍት ስለመሆን በዛች ቀን እየተጠቀምኩ መጥቼ ይህንን በገና ለመማር ችያለሁኝ። የሲስተር ውሏ ምንድን ነው? ጠዋት ትነሳለች። ጠዋት እነሳለሁ። ለልጆቼ ሁለቱ አሁን አይቋጥሩም፣ ለትንሸኛዋ ትቋጥራለች። ለእሷ ምሳ ቋጥሬ እሷን ሸኝቼ ቤት ውስጥ የሚሰራራውን ነገር ለምሳ የሚሆን ነገር አንዳንድ ነገሮችን አዘጋጅቼ ለሁለት አስር ጉዳይ አካባቢ ከቤት ይወጣለሁኝ። ያው ምሳይንም ቋጥሬ ነው የሚሄደው። አልመለሰም፣ ትንሽ ራቅ ስለሚል እዛ ውዬ 11 ተኩል እመጣለሁ። 11 ተኩል እመጣና ሰፈር ውስጥ የምደራረስባቸው ነገሮች ካሉ እዛ ደርሳለሁ። ከዛ ደግሞ ለማታ የሚሆን ነገር አዘጋጃለሁ። ከዛም በተጨማሪ እንግዲህ ለነገም ለምን የሚባል አለ ቤት ውስጥ የሚሰራራ ነገር ያ ያንን እሰራራለሁ። ከዛም በተጨማሪ እንግዲህ አንዳንድ የሚነበቡ ነገሮች በሙያ ዙሪያ ያሉ ነገሮች የሚነበቡ የሚታዩ ነገሮች ያ ያንን አደርጋለሁ። እኔ አጸደ ማርያም ይባላለሁኝ። የሶፍትዌር ፕሮግራሚንግ ባለሙያ ነ ፕሮግራመር ነ ያው ጊዜ ትንሽ ከብዳል። ያው ማመቻቸት ነው እንጂ ጊዜ ያጥራል። ምክንያቶች አሉ፣ በጣም ብዙ ምክንያቶች እንደባለ ትዳርም። እኔ በእርግጥ እስካሁን ገና ልጅ አልወለድኩም፣ ግን ስራ ስላለ የእኛ ስራ ደግሞ እንደ አጋጣሚ ዴድላይኖች ሲመጡ፣ በእርግጥ ሁሌም ቢዜ ላንሆን እንችላለን፣ ጊዜ ሊኖረን ይችላል ግን ሄድ ላይኖች ሲመጡ አንዳንድ ታስኮች ሲደራረቡ ትንሽ ቢዚ ያደርጋል ና ምክንያቶች አሉ። ጓደኞቼም ስላሉ አሁን እነሱ አይማሩ ግን እነዛን ነገሮች የግድ ማለፍ ና ወደ ምፈልገው ነገር ማድረግ። እኔ ካላደረግኩት ማንም አያደርግልኝም። በገና መማር ከፈለግኩ መማር አለብኝ። ውሎዬ አሁን አጋጣሚ እኔ ሁለት ስራ ስለምሰራ ፓርት ታይም አንድ ስራ አለኝ፣ ኖርማል ደግሞ ፉል ታይም ስራ አለኝ። ሁለቱም ሪሞት ናቸው። ስለዚህ እነሱ በታይም አሄድ ኦፍ ሚ ስለሆኑ ከኢትዮጵያ የግድ በጠዋት መነሳት አለብኝም። ስለዚህ ከቤት አንድ ሰዓት ነው የማውጣው። ከዛ በፊት ግን ማታ ለነገ አበሳስዬ ነው ማድረው ስለዚህ ጠዋት ቋጥሬ ባለቤቴም ስላለ ያሁን ጾም ስለሆነ በጣም አሪፍ ነው። ግን ጾም ካልሆነ ነው ችግሩ፣ ያኔ ትንሽ ያስቸግራል። ከዛ ውጪ ፓክ አርጌ ፍሪጅ ውስጥ የሚገቡትን አስገባለሁ። ጠዋት አንድ ሰዓት ከቤት መውጣት አለብኝ። ከዛ ያው ከአንድ ሰዓት ተኩል ጀምሮ ሌላ ስራ ከዛኛው ደግሞ እያለ ውሎ፣ እንደዛ ነው። በቅድሚያ እንኳን አደረሳችሁ። ስሜ ሰብሎ ወንጌል ጽጌ ይባላል። የሁለት ልጆች እናት ነኝ የቤት እመቤት ነኝ ስሙ ነው እንጂ ያው እንትኑ ሁሉም ሰዓት ቢዚ ነን። በተለይ ልጆች ሲኖሩ ደግሞ በጣም ከበድ ይላል። ጠዋት መቋጠር አለ፣ ልጆችን ማስጠናት አለ፣ እነሱን አሬንጅ ማድረግ አለ። ለምሳሌ በስነ ምግባር በትምህርታቸው እንዲጎብዙ፣ ሃይማኖታቸውን እንዲይዙ፣ ብዙ ነገር እንዲያደርጉ እነሱን መከታተል አለብሽ። በዛ ላይ ማብሰል አለ፣ ትዳሩ አለ። ባለቤትሽ ከስራ ሲመጣ አንቺ ቤት ቁጭ ስራሽ ከአንቺ ብዙ ነገር ይፈልጋል። ዝግጁ አድርገሽ ለልጆችም ለባለቤትሽም መቀመጥ አለብሽ። ባለችሽ ጊዜ ደግሞ ባለችን ጊዜ ደግሞ በገና ቤት መጥቼ አገለግላለሁ፣ እደረድራለሁ። አንዳንድኛ የሚፈልጉን መምህር ቀን ሲኖሩ ለምሳሌ እንደ ጉባኤ አገልግሎት ሲኖር እንመጣለን፣ እናገለግላለን። በገና ከመዝሙር እንትን ባሻገር ስነ ምግባር ነው ይለዋል፣ ሚስጥሩ። እስቲ አሁን ያለንበትን የልጅ አስተዳደግ የስነ ምግባር ድሮ አንቺ ያደግሽበትን የስነ ምግባር ሁኔታ አንስተሽ ልጆችን በምን መልኩ ነው ማሳደግ ያለብን እ ከበገናው ተነስተሽ የምትይ ነገር ካለ? በገና ሲጀመር ከአለባበስ ይጀመራል ስነ ምግባር። በገና ስንይዝ አለባበሳችንን አስተካክለን ነው። ማንኛውም ሰው እንደ መጣ በገና ይዞ አይደረድርም። አለባበስ ራሱን የቻለ በመስቀል እያነጠላችን አንጠላፍተን ለብሰን ስንጀምርም ጸሎት አድርገን እግዚአብሔርን ጸሎታችንን እንዲሰማን እንዲባርክልን ጸሎት አድርገን ከዛ ነው የምንነሳው። ያ ምንድነው ነው ስነ ምግባር ነው። እና በገና ስንሰማው በውስጣችን ፈሪያ እግዚአብሔር ያድራል። ያ ሰው ደግሞ በውስጡ ፈሪያ እግዚአብሔር ካለው ጥሩ ስነ ምግባር ይኖረዋል። የእግዚአብሔርን ትእዛዛትን ይጠብቃል፣ ከህጉ አይወጣም እና ያ ምንድነው በገናን ሁልጊዜ የሚሰማ ሰው የሚደረድር ሰው እግዚአብሔርን ስለሚያመሰግን እግዚአብሔርን ስለሚፈራ በህጉና በእሱ መንገድ ይኖራል። ያ ከሆነ ደግሞ ጥሩ ስነ ምግባር ይኖረዋል፣ በጎ ስነ ምግባር ይኖረዋል። ወደ መጥፎ ነገር አይጓዝም እና ቤት ውስጥ አስተዳደግ እግዚአብሔርን እንዲፈሩ አድርገው ቤተሰብ እንዲያከብሩ፣ መምህራኖቻቸውን እንዲያከብሩ፣ ታላላቆቻቸውን እንዲያከብሩ አድርገው ነው የሚያሳድጉት። ማንኛውም እምነት ይኖር እምነት ልጅ አስተዳደግ ላይ የሚያመጣው ነገር የለም። ሁሉም በእምነቱ ልጆቹን ቢንከባከቡ ወደ እምነት ቦታው ቢወስድ ማለትና ጥሩ ስነ ምግባር እንዲኖራቸው ቢያደርግ፣ አይደለም ሀገራችንን የሚረከብ ጥሩ ትውልድ ይኖርናል ብዬ አስባለሁ። በገናና ስነ ምግባር በጣም ያገናኛቸው ነገሮች አሉ። አንደኛ በገና ከሌሎች የዜማ መሳሪያዎች ለስለስ ያለ ነው፣ ጸጥታን የሚፈልግ ነው፣ ብዙ ግርግር የለውም። ያ እንደ ስነ ምግባር ስነ ምግባርም ጸጥተኛ ሰውን አክባሪ በስነ አንዲት በስነ ምግባሪ ተነጸ ልጅ ሰውን አክባሪ ነው፣ አይንቀለቅ በገናም እንደሱ ነው። በገና በቃ በገና ሲደረደር በቃ ጸጥታ፣ ሰላም፣ በቃ መንፈስን ማረጋጋት ነው። ከዚህ አንጻር እኔም ልጆችን በገና ተምሬ ልጆችን ለማስተማር ነው መጀመሪያ የሚገባውበት እና ስንደረድር ምን ስንልም ያለውን ጸጥታ ለልጆቻችን እናስተምራለን። ስነ ምግባር አስተምራቸዋለሁ፣ ጸሎት አስተምራቸዋለሁ። በገና ስንደረድር መጀመሪያ ጸሎት ማድረግ እንዳለብን ከጸሎት ሁሉን ነገራችን እንድንጀምር አስተምራቸዋለሁ። ገና ብዙ አላደጉም፣ ግን ካሁኑ ይህንን ነገር ይዘው እንዲሄዱ እያደረግኩ ነው። የቤታችን ነገር ይዘው እንዲሄዱ እየሞከርኩ ነው። ከባለቤቴ ጋር እግዚአብሔር ቢወድና ቢፈቅድ ሁላችንም ልጅ ለመውለድ እናስባለንና ልጅ ለልጃችን ልጃችን ደግሞ ከምንነግረው ይልቅ የምናሳየውን ነው። ልጁ ክርስቲያን የሚሆነው ስለ ክርስትና ስለተማረ ሳይሆን ክርስቲያን ቤተሰቦቹ የሚያደርጉትን በማየት ነው። እና አሁን ብዙ ቤተሰቦች ልጆቻቸው የሆነ ቦታ ሂደው እንዲማሩ ያደርጋሉ፣ እነሱ ግን አይሄዱም። እና ልጆቻቸው ምንድን ነው የሚያደርጉት ነገር ሱፐርፊሻል ይሆናል፣ ከልባቸው አይደለም። ምክንያቱም ቤት ውስጥ አይደረግም፣ ጸሎትም ቤት ውስጥ የለም፣ መዝሙርም ቤት ውስጥ የለም። እና ሁሉ ነገር የታይታ ይሆናል ማለት ነው። ምክንያቱም ቤት ውስጥ ያለችው ቤተክርስቲያን ስለሌለች እና ቤት ውስጥ ያለችውን ቤተክርስቲያን ለመስራት መጀመሪያ እኛ ከመውለዳችን በፊት ሁላችንም ጉዞ ነው ክርስትና እንግዲህ እና ድህነትም ጉዞ ነው፣ እና ሁላችንም ወደዛ ጉዞ መንቀሳቀስ አለብን። አሁን ብዙ ሰው በገና መማር ይፈልጋል፣ ግን አይማርም። ምንድን ነው የሆኑ የሆኑ ምክንያቶች አሉት እና ለእነሱ ማስተላለፍ መፈልገው ነገር ሕይወት አንድ ነች ጊዜ እኔን ቅድም ለመግለጽ እንደሞከርኩት እኔም ጓደኞቼ እንደዚህ አይማሩም ቢዚ ስለሆኑ ስራችን ቢዚ ስለሚያደርግ ኤቨሪባዲ በራሱ ስራ በጣም ቢዚ ነው። እና ግን ማድረግ የምንፈልገውን ነገር መሆን የምንፈልገውን ነገር ለመሆን ዛሬ ነው ቀኑ እና ሶሻል ሚዲያ ነው እንግዲህ ፖዚቲቭ ኢምፓክቱ እንዳለ ሆኖ ናጋቲቩ ነው በጣም እያስቸገረን ያለው። ና መዋከን እንባክናለን። በጣም ልጆች ስልክ ላይ ነው ታብሌት ላይ ነው ዛሬ የምናየው ምን እንኳን ልጆችን ቀርቶ እኛ ራሳችን ቲክቶክ ላይ ነው ሁላችንም ተጥደን ያለ ነው ና በጣም እንባክናለን። እዚህ ጋ የሆነ የሚጎትተን ነገር ብዙ ነው። አንድ ቦታ ቆመን እራሳችንን አናዳምጠውም። ኢቨን የሆነ ፖለቲካል ነገር ሃይማኖት ምንተው እንኳን ለመስማት እዛ የለቃቀምናቸውን ነገር ይዘን ነው የምናወረው። ያ ማለት ባክነናል፣ ከራሳችን ጋር አይደለም ና በገና ደግሞ እንግዲህ የሞክሩት ብዬ ነው የማስበው። ሁሉም ሰውና በገና እንደ ቅርብ ወዳጅ ነው ማለት የሆነ አሁን አንዳንዴ ሰው ስንታዋወቅ። መንገድ ላይ አንዳንድ ሰዎች በጣም ደስ ብለውን በአንዴ በጣም ተግባብተን ከዛ በቃ ንገና የምና ምንለው አለ። አንዳንድ ሰው ደግሞ መጀመሪያ ላይ የሚለውን አይገባን ወይ ወሬኛም ይመስለን ምን አይነት ሰው ነው ከተዋወቅን በኋላ ደግሞ ከዛ ሰው ያ ሰው የሚያወራው ማዳመጥ ብቻ የምንፈልገው አይነት ሰው አላል በገና ምንም አላጋነንኩም። መጀመሪያ ለመቅረብ አሁን ብዙ ሰው በገና ሲሰማ ማለት ሌሎችን መዝሙሮች ቢሰማ ይወዳል። ምክንያቱም ምንድን ነው ያ ይገባኝም አሪፍ ነገር ይመስላል ነው የሚለው ልክ ከቀረበ ላ ያለው ስሜት ግን ጸጥታ፣ ሰላም፣ በቃ በጣም መረጋጋት አለው። ከራሴ ተሞክሮ ነው እንግዲህ የምናገረው ና ወደ በገና ህይወት ስንመጣ መረጋጋት አለው። ሁሉም ሰላም ከራስ ነው የሚጀምረው። ና አሁን ሰው እኮ ወደ መንግስት ወደ ምናምን እንትን ይላል እንጂ እሱ ራሱ ኦፖርቹኒቲውን ቢያገኝ ከክፉ ከሚለው ሰው ይበልጣል፣ ባይዘው። ምክንያቱም ራሳችን ላይ ያልሰራ ነው። ራሳችን ላይ እንስራ። መሆን የምንፈልገውን ነገር እንሆን። ከምንም በላይ ደግሞ ወደ ቤተ ክርስቲያን እንቅረብ፣ ወደ ክርስቶስ እንቅረብ። መምህር አመሰግናለሁ። ስነ ምግባርና በገናን ምን አያያዛቸው? ስሜ ዲያቆን ቃለ ጽድቅ ተሰማ ባላሉ እዚህ በገና አስተማሪ ነኝ ለማለት ባልደፈር፣ እንግዲህ አስጠኝ ነኝ። ምክንያቱም አስተማሪ ማለት መምህር ማለት ከባድ ነው። መምህር ክርስቶስ ነው። መምህር ብለው የሚጠሩት የነበረም ሐዋርያት ክርስቶስን ነው እና ራስን መምህር ብሎ መጥራት ይከብዳል ትንሽ። ከዛ አንጻር እንግዲህ መምህር ነኝ ለማለት ባልደፍርም በገና አስጠኝ ነኝ። ከስነ ምግባር አንጻር እንዴት ይታያል፣ እንዴት ይገለጻል ከተባለ በገና እንግዲህ እንደምታዩት ከሌሎች የዜማ መሳሪያዎች አንጻር ሲያዩት በራሱ የሚያስፈራ ግሬስ ነው የምትሉት በእንግሊዝኛ ግርማ ሞገስ ያለው የመፈራት ኃይል ያለው እያንዳንዱ ማቴሪያሎቹ እያንዳንዱ አካል ክፍሎቹ በራሱ ምሳሌነት ያላቸው ከላይ ጀምረን እስከ ታች ድረስ እያንዳንዱን ብንተነትነው ነው ራሱን የቻለ መጽሐፍ ቅዱስ ይወጣዋል። በገና በራሱ መጽሐፍ ቅዱስ ነው ማለት እንችላለን እና እንደምታዩት ስታዩት ገና አስር አውታር ጎልቶ ይታያል። አስር መቃኛ ከላይ ጎልቶ ይታያል። አስር ንዚራ ከታች ይታያል። ይሄ ማለት አስር በራሱ ምሉ የሚባል ቁጥር ነው። ከዛ ወደ የት ይወስደናል? ወደ መጽሐፍ ቅዱሳ መጽሐፍ ቅዱስ የመጀመሪያ በኦሪት ሙሴ ይዞት የተነሳው አስርቱ ትእዛዛት ወደ አስርቱ ትእዛዛት ነው የሚወስደን። አስርቱ ትእዛዛት እዚህ ጋር ተጽፈዋል እንደምታዩዋቸው ማለት ነው። እዚህ ጋር የተጻፉትም ዝም ብለው አይደለም። እያንዳንዱ የበገና ተማሪ በዚህ ህይወት ውስጥ ካልኖረ በገና መደርደር በራሱ ጥቅም የለውም። አንድ በገና ተማሪ ሲጀምር ከስነምግባር ምግባር ነው የሚጀምረው። ስለዚህ አስርቱ ትእዛዛት ምን ምናቸው ናቸው ይባል፣ እንግዲህ ከእኔ በቀር ሌላ አምላክ አታምልክ እያለ እያለ ሄድና እናትና አባት አትግደል፣ አታመንዝር ይሄን ነው የሚያስተምረው። ስለዚህ በገናን ስናይ የአስርቱ ትእዛዛትን እናያለን። አስርቱ ትእዛዛትን አንድ ተማሪ አውቆ በገና መደርደር ይኖርበታል። ያንን እያሰበ መደርደር ይኖርበታል ማለት ነው። አስርቱ ትእዛዛት በገና ላይ ያሉ አስሩ አውታሮች ምሳሌ አስርቱ ትዕዛዛት ምሳሌ ናቸው። አንዱ አውታር ብትበጠስ ከጎደል አይሆንም። ስለዚህ አስር መሙላት ግዴታ ናቸው። በገና ስነካ በቀኝ ያለውን ሲጨብጠው ቅዱስ ሚካኤልን እያሰብኩ ነው። ስለዚህ ፍቅር ሲኖረን ሁሉ ነገር አለን። ቅዱስ ጳውሎስ በመልእክቱ ምንድነው ያለው? ከሦስቱ ሰማያት ድረስ ብነጠቅ፣ ሙት ባነሳ፣ እንደዚህ ባደርግ፣ እንደዚህ ባደርግ ፍቅር ግን ከሌለኝ ምንድነው እንደሚንቆሻቆሽ ጸናጽል ነው። ስለዚህ ፍቅር ሲኖረን ሁሉ ነገር አለን ማለት ነው። ስለዚህ ፍቅረ ቢጽና ፍቅረ እግዚአብሔር ከላይ ያለው አንድ የሚያደርግልን ማን ነው? እግዚአብሔር ነው። እንግዲህ ፍቅር ካለን ፍቅር ማን ነው? እግዚአብሔር ነው ይላል ደግሞ ቅዱስ ዮሐንስ። ማለት ፍቅር እግዚአብሔር ነው። ስለዚህ አስርቱ ትእዛዛትን መጠበቅ ማለት ስለዚህ አንድ ሰው ምግባር አለው ሲባል አስርቱ ትእዛዛት በገናን ስናየው በራሱ የሚሰብከው ያንን ነው ማለት ነው። የሰው ልጅ ይህን የአራቱ ባይረትስ ጋር እየሰለጠኑበት ሲሄዱ የመብላት፣ የመጠጣት፣ የመደሰት አይነት ስሜት እየሰለጠነበት መንፈሳዊ ሕይወት ከራሱ እየራቀ የእግዚአብሔር ጸጋ የእግዚአብሔር መንፈስ ከሱ እየራቀ ነው የሚሄዱ። ስለዚህ በገና ደግሞ ስንደረድር ያንን እያሰብን ስለምንደረድር ከበገና ጋር ስንኖር እየተዋህደን እየተዋህደን ሲሄድ መዝሙሮቹን በራሱ መውሰድ እንችላለን። የመዝሙር ግጥሞችን ለምሳሌ ብናይ ስለ ነገረ ሞት ነው የሚናገሩት አብዛኞች ማለት ነው። ለምሳሌ እንውሰድ። መጾሙን ይጾማል ሁሉም ያዳም ልጅ፣ የጊዜውን መድረስ የሚያውቅ የለም እንጂ። መቼ እንደምሞት አላውቅም ነው ይደርሳል ሰዓቱ ሳስብ ሌላ ሌላ፣ የተሰቀለውን ስጋውን ሳልበላ ከንብረት የሁሉ አልጋዬ ነው ሀብቴ፣ አድርሶኝ ይመጣል ከዘላለም ቤቴ። አሁን ቅድም እንዳሉት ልጅ ማሳደግ እንዲህ አድርግ እንዲህ ማድረግ የለብህም በማለት ሳይሆን እኛ ሁነን በማሳየት ነው እኛ ቀድመን አድርገን በማሳየት ነው። ሰው ከሚሰበከው እንዲህ ማድረግ አለባችሁ እንዲህ መሆን አለባችሁ ከሚባለው ይልቅ ሁኖ ሲያሳዩት ነው። ስለዚህ ያንን እኛ መንፈሳዊ ሁነን እኛን አይቶ መልካም ነገር እንዲማር ማድረግ ነው። ልጅ ሁነን ነው ለልጆቻችን አድርጉ ማለት ያለብን እንጂ እኔ ሱሪ እየለበስኩ ልጄን ሱሪ አትለበሽ ብል ሊሆን ይችላል? አይሆንም እኔ ይሄ ቤተክርስቲያን ሳለ ቤተ ልጅ ቤተክርስቲያን ሄደሽ ለምን እንደዚህ አታደርጊም ቢል ሊሆን አይችልም ለአንድ ሀገር ሰላም መጠበቅ ራሱ ሆኖ ያሳይ ነው ሰላምን ማስጠበቅ ነው እውነት ከዛ ልጆችን ሲያዩ በዛ ልክ ይማራሉ ስለዚህ ዋናው ቤተሰብ ነው ነው የተስተዳደጋችንን አመሰግናለሁ መምህር እሺ ዳቧችንን እናስቆርስ ይህ በዓል አይደለ እሺ ስለ በዓል ትውስታ ሳናነሳ አንጨርስምና፣ ሲስተር እንግዲህ የእናንተ የስራ ሁኔታ የሚያሳድርም ነው። የበዓል ቀን ገጥሞሻል? አድረሽ ታውቂያለሽ ወይ? ዶሮውንስ ማንሰራው? በዓል ጥሩ ነው ደስ ይላል ግን ያው ብዙውን ስራ ሴቶች ላይ ነው ጫና ያለው። የበዓል ስራ እንግዲህ በዓል ሲሆን ከሽንኩርት ይጀምራል። ገና ቀድሞንም ማዘጋጀት አለ፣ እንጀራ መጋገር አለ፣ ማብካት፣ ማዘጋጀት፣ ዳቦ መድፋት፣ ለዶሮ ሽንኩርት፣ ገበያ መሄድ፣ ያው ሁሉ የሴት ስራ ነው። ከዛም ደግሞ ተጨማሪ ደሞ ሰራተኛ ስትሆኝ ደሞ ያ ደሞ ሌላ ተጨማሪ ስራ ነው እና እኛ በሙያው ያው ቅዳሜም የለም በዓልም የለም ሁሌ ስራ ነው ተራ ከሆነ እና በአብዛኛው ጊዜ እውላለሁኝ የበዓል ቀን፣ ወይ አይሆናለ ወይ አዳሩናለ ከሁለት አንዱ አይቀርም። እንግዲህ ከሁለት አንዱ አይቀርም። ግማሹ ሰው ሲያውስ ሲያደር፣ ግማሹ ሰው ይውላል። እና ያው ስራውን በዋዜማው ባለችን ሰዓት ያለውን ስራ እንግዲህ በዋዜማው የቻልነውን አይደል እንሰራለሁ። እንደኔ የቀረውን የበዓል ቀን ሁሉም ተጠናንቆ ባይሰራም እንግዲህ ባለችዋ ያው በዓልን አክብረን እንውላለን። በዓል እውነት ለመናገር እንደውም አሁን በተለይ የእናቶቻችን ሲወራ ጭራሽ ከባድ ነው። የእኛ ግን ያው እንትንም ስለምንል አሁን ከራሴ በቃ በዓል ቤተ ክርስቲያን ሂጄ ማደር አለብኝ ስመጥ ለምን ሳል ሁሌ ጠዋት አለ የምበላው በሚል እንትንላለሁ እኔም ላይ ባለቤቴም ላይ ጫንላለሁ እንጂ የበዓል ቀን ያው ለሴት በዓል አደለም። ዩኒቨርስቲ እያለሁኝ በጣም ደስ ይላል ሁሉም ነገር፣ ምክንያቱም ማታ እንሄዳለን ገና ግቢ ጉባኤ ማታ ፕሮግራም ስላለ ገና ምሽት ላይ ይካሄዳል። መዝሙሮች አሉ፣ ድራማዎች፣ ትምህርቶች አሉ። በጣም ነው ደስ የሚለው እስከ ስድስት ሰዓት ማለት ነው። ከስድስት ሰዓት በኋላ ደግሞ ቅዳሴ እንገባለን። ከዛ ግቢ ስንመለስ በደንብ ምግቡ መጠጡ ሙዙ ብርቱካኑ በደንብ በዓል ነው። እኔ እንደውም በዓላቶች ትዝ የሚሉኝ ግቢ እያሳለፍኳቸው ናቸው። በደንብ ትንሳኤውን ነው የምናከብረው ቤት ውስጥ በብዛት ምግብም ይከበራል ና በጣም ልዩነት አለው። ደግሞ የቤት እመቤት ሲኮን ምናምን ኃላፊነቱ እኔ እንኳን ገና እንዳልኩሽ አልወለድኩም፣ ግን ትንሽ ኃላፊነቱ የሚረዳ ሰው ቤት ከሌለ ከበድ ይላል። ያው በዓል በተለይ ትንሳኤ ሲነሳ ለራሴ አሁን እናት ከሆንኩ በኋላ ስራዎች ናቸው ትዝ የሚሉኝ ምን ሰዓት ተነስቼ ዶሮ ሰርቼ። ምክንያቱም ልጆች በጣም ይጓጓሉ፣ ገና ዶሮ ከመገዛቱ ጀምሮ ይጓጓሉ። ስለዚህ ኃላፊነት ሲኖርብሽ ሴት ስትሆኚ የሚታይሽ ቤተ ክርስቲያን መሳሙ አይደለም፣ ቤተሰብሽን ማስደሰት ልጆችን ማስደሰት ነው። እና ስራው ነው የሚታይኝ ከማታ ሽንኩርት ቁሌቱ ጀምሮ ከዛ በኋላ ዶሮ ዘጠኝ ሰዓት ታርዶ መስራቱ በቃ ተፍ ተፍ ማለት ደስ ይላል፣ ግን ደግሞ አብሮ ደሞ ጫናም አለው። ከዛ በኋላ ነው ልጆችና ብልተሽ ባለቤትሽና ብልተሽ ለራስሽ ደሞ ለመለባበስ ምትጣድፊና ሴትነትና በዓል ትንሽ ለሴቶች ጫና ያለው ይመስለኛል። ስራው ይበዛል፣ ከማጌጡ ስራው በጣም ጠንቃቃና በቃ ጥንቁቅ የሆነች ሴት ናት። ሁሉን ነገር እንትምትል እንጂ ከልጆች ጋር በጣም ቅድሚያ ምሰጭ ለልጆች ለባለቤትሽ ነው። እኔ ለራሴ እንደዚህ ነኝ። የበዓል ጸጉሬን ከምሰራ ያዘቡት ቀናት የምሰራበት ይበልጣል። በዓል ሲቀርብ ከልብስ ማጠብ ጀምሮ ስራዎች አሉ። ያንን ስራዎች ለማጠቃለል ለመጠቅለል ነው የምትሞክር። ልጆችን ባለቤትሽን ለማስደሰት ነው። ኃላፊነቱ ሴቶች ላይ ትንሽ ጫን ይላል። አሁን ብዙ ሴት ደርዳሪያን አሉ። አሁን ሴቶች እናትነቱንም ሴትነቱንም አይይዝን እየሰራን ነው። ከፊት እናትነቱ ላይ ብቻ ነበር የምናተኩር። አሁን ግን ከስራዎች ጎን ለጎን በየስራ ሙያዎቻችን እንዳሉ ሆነው ጎን ለጎን ደሞ የምንሰራቸው ስራዎች አሉ። ስለዚህ እኛ ስራችንን በጎን ለጎን እየሰራን እግዚአብሔር ለማመስገን በገና ለመደርደር እዚህ መጥተናል። ይሄ ማለት የሴቶችን መሻሻል ነው። በቃ ሴቶች መስራት እንደምንችል ማድረግ እንደምንችል በስጋዊም ይሆናል፣ በመንፈሳዊም ሊሆን ይችላል። በሁለቱንም አካሄድ እንደምንችል አሁን እየበረታን ያለንበት ወቅት ይመስለኛል። ለዛ ይመስለኛል ብዙ ሴት ደርዳሪያን የበዙ ምክንያቱም አቅማችን እያጎለበትን ይመስለኛል። እንኳን አደረሳችሁ ማለት የምፈልገው ለእናቴ፣ ለንጹህ ጸጋዬ እንኳን አደረሰ ይችላለው ለባለቤቴም እንኳን አደረሰ። ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ አደረሰን። ላሚኮ ሰራተኞች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳች ላለሁ ለሴቶች ማስተላለፍ የምፈልገው ነገር ያው የእኛ ሃይማኖታችን ያው ታዛን ሶፍትዌር ስላስቆጠረ ብዙ ትራዲሽኖች ጋር እንትን ያለ ይመስላል፣ ግን የቤተክርስቲያናችን ኮር አስተምህሮ ለሴቶች ያላት ዋጋ በጣም ትልቅ ነው እና ብዙ ሴቶችና አንዳንድ ወንዶች ይሄን አያውቁ የሆነ ነገር ማይፈቀድ ነው የሚመስለን የሆነ ነገር ማይቻል ነው የሚመስለን፣ እና ይቻላል፣ ሁሉም ነገር ይቻላል። በእርግጥ አሁን በፊት እናቶች ቤት ላይ ያለውን ስራ ነው የሚሰሩት ወንዶቹ የውጭን ነገር ፉል ፕሮቫይደር ናቸው ወንዶች። ሴቶቹ ደግሞ ያው ሀውስ ዋይፍ ናቸው ማለት ነው። አሁን ላይ ያው ሴቶችም ወጥተው እየሰሩ ነው። እነሱም በራሳቸው ፕሮቫይድ እያደረጉ ነው ለቤታቸው፣ እና ሁለት ጫና ነው ያለው ማለት ነው። የበፊቱ እንደውም አንድ ብቻ ነው። አሁን ላይ ግን ቤትም ያለው ነገር አለ፣ ውጭ ላይም አለ ግን በዚህ መካከል ያው ጠንከር ማለት ነው ያለብን እና ወደ ቤተ ክርስቲያን መቅረብ። ለመላው የኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ ይበላል በሰላም አደረሳቸው ላለው እና ማንኛውም ሴት በገና መማር ትችላለች። በገና ለወንድ ብቻ ተብሎ ነበር ከዚህ በፊት የሚታወቀው። ወንዶች ነበሩ በብዛት የሚደረድሩት። አሁን ግን እግዚአብሔር ይመስገን በየቦታው ላይ የበገና ትምህርት ቤት ተከፍቶ የተማሩ ነው። እኛም ተምረናል። አሁን የምታዳምጡ እህቶች እናቶች፣ ገብታችሁ ተምራችሁ እግዚአብሔርን በበገና እንድታገለግሉት እጠይቃለሁኝ። እንኳን አደረሳችሁ። ለቤተሰቦቼ ለባለቤቴ፣ ለልጆቼ እንኳን አደረሳችሁ። ዲያቆንንም ማመስገን እወዳለሁ። እንኳን አደረሰ ላለሁኝ እንኳን ለእናንተም እንኳን አደረሳቸው። አመሰግናል እንኳን አብሮ አደረሰ። መምህር ቅድም እንዳሉት በገና ሁሉም መማር አለበት። እድሜ ጾታ አይገድበውም ብለውናል፣ እና እንግዲህ ከሁላችን ትንሽዬ የሆነችው ልጅ ደግሞ እዚህ አለች እና እንኳን አደረሳችሁ ማለት ትፈልጊያለሽ? እንኳን አደረሳችሁ። እግዚአብሔር ፈቅዶና ወዶ ኃጢአትን እንጂ ኃጢአተኞችን እፈልጋለሁ ብሎ ወደዚህ አምጥቶ የቅዱስ ዳዊትን በገና እንድደረድር የፈቀደልኝን አምላክ አመሰግናለሁ። ሲቀጥል ለመላው ለኢትዮጵያ ህዝብ እንኳን አደረሳችሁ ላለው ሁሉም የእምነት ተከታዮች እንኳን አደረሳችሁ። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች በሙሉ እንኳን አደረሳችሁ። እኛን መርጣችሁ ወዳችሁ እዚህ ድረስ መጥታችሁ ይህንን ግብዣም ስላቀረባችሁልን ለሁሉም ያሚኮ ሰራተኞች እና ለእናንተ እንኳን አደረሳችሁ። ላስተማሩኝ በገናን ጻቴን እንድፈታ ላደረጉኝ ለመምህር ጌጡ ያን እኔ ከፍዬ የምማርበት አልነበረኝም። የሁለት ወር ከፍ ላይ ያስጀመረችኝ እች እህታችን ወለተ ማርያም ትባላለች። ይሄን ዝግጅት ካየችው ለእሷ ትልቅ ቦታ አለኝ፣ እግዚአብሔር ያክብርልኝ። በውጭም ለሚያግዙኝ ለሁሉም ቤተሰቦች እግዚአብሔር ለዚች ቀን እንኳን አደረሳችሁ ማለት እፈልጋለሁ። እግዚአብሔር ያክብርልኝ። ውድ ተመልካቾቻችን በድጋሜ እንኳን ለትንሳኤ በዓል አደረሳችሁ። ምንትዋ ፕሮግራማችን ላይ ነው የምትገኙት። ዛሬ ምንትዋ ፕሮግራማችን በገና ከሚደረድሩ ሴቶች ጋር ነው ውሎ ያደረግነው። እንግዲህ ቀደም ሲል እንደተመለከታችሁት በተለያየ እድሜ ያሉ ሴቶች ጋር ነበርኩ ቆይታ ያደረኩትና በተለይ በገናና ስነ ምግባር ምንድን ነው፣ ልጆቻችንንስ እንዴት አድርገን ማሳደግ አለብን የሚለውን መልእክት ነው ሲያስተላልፉልን የነበረው ማለት ነው። ስለተከታተላችሁን እናመሰግናለን። ለመላ የክርስትና እምነት ተከታዮች በድጋሚ እንኳን አድረሳችሁ እያልን ዛሬ ምን ትዋ ፕሮግራማችንን እንቋጫለን። አብራችሁን ስለነበራችሁ እናመሰግናለን። መዝሙሩን ተጋበዙልን። ጤና ይስጥልኝ።